ኢትዮጵያውያን ወይም ኦሪየንታል ኦርቶዶክስ በተለይ እንደዚህ አርጎ ቻለንጅ አርጓቸው አያቅም። እኔ እስከ ማቆው ድረስ ማለት ነው እና ቀጥታ እየጠየቃቸው ስለ ቅዱስ ቁርባን ነው። እናንተ የምትሉት እናንተ ፕሮቴስታንት ማለት ነው፣ የምትሉት ያው ምሳሌ ነው ሲምቦሊክ ነው እንጂ እውነት የእግዚአብሔር ስጋና ደሙ የሚገለጥበት ወይም ስጋና ደሙ ነው እውነት የምንቀበለው ብላችሁ አታምኑ። እናንተ ሲምቦሊክ ብላችሁ የምታምኑት፣ እኛ ደግሞ እንደዛ የምናምነው። ስለዚህ የእናንተ የመጽሐፍ ቅዱስ አውቶሪቲ ከየት ነው የሚመጣው? የቅድመ አባቶች ወይም እነዚህ የአንደኛ ክፍለ ዘመን የነበሩት አባቶች የሐዋርያት ደቀ መዛሙርት ሐዋርያት ራሱ ደቀ መዛሙርት ወይም ደቀ መዛሙርት የራሱ ደቀ መዛሙርት ነበራቸው አይደለ? ስለዚህ እነሱ እንደ እግኒሽየስ የሚባሉት ለምሳሌ ሲጠቅስልን እናያለን። አሁን እነዚህ ሰዎች ከእግዚአብሔር ጋር ሐዋርያት ከክርስቶስ ጋር ሲነጋገሩ ሲጨባበጡ የነበሩ በጣም የቀረቡት ከእሱ ጋር አብረው ሲበሉ ከእሱ ጋር አብረው ሳይላቀቁ እየኖሩ አስራ ሁለቱ ደቀ መዛሙርት ማለት ነው እና ከነሱ ቀጥሎ ደግሞ ው የራሳቸውም ደግሞ ደቀ መዛሙርትም ነበራቸው የሚከተሏቸው ማለት ነው። እና አሁን ከነሱ ነው አሁን መማር ያለብን በሚለው መሰረት አርጊመንቱን ያቀረበው በዛ ልክ ነው። እና የሰው ልጅ ኦቶሪቲውን ከየት ነው የሚያገኘው? በመጽሐፍ ቅዱስ ሲተርጉም ትልቁ ኦቶሪቲ ከየት ነው የመጣው ነው። አሁን እኔ ያየሁት በተለይ ክሊፍና ስትወርት ብዙ ጊዜ እስላሞችን ሲከራከሩ አንተ ሙሐመድ የሚለው ከአምስት መቶ ዓመት በኋላ ከክርስቶስ ካረገ ከአምስት መቶ ዓመት በኋላ ነው መሐመድ የመጣው እና አንተ እንዴት አድርገህ በዛ ሰዓት ያለውን ታምናለህ? ወደፊት የመጀመሪያው ሰዎችን አታዳምጥም እንጂ እነ ማቴዎስ እነ ሉቃስ እነ ዮሐንስን አታዳምጣቸውም እንጂ እያሉ ሲሰብኩ ሲያስተምሩ እናያለን። ይሄ ማለት እነሱ ሂስቶሪካሊ ሞር ክርስቶስን የቀረቡ ሰዎችን የበለጠ እውነቱን ትክክለኛውን ሃይማኖት የበለጠ እነሱ ናቸው የያዙት። እውነታዊ ምስክሮቹ ምንላቸው፣ እነሱ ናቸው እያሉ ሲያስተምሩ እናያለን። ግን ወደ ኦርቶዶክስ ደግሞ ወይም ወደ አፖስቶሊክ ፋዘርስ ደግሞ ስንመጣ ደግሞ አይ እነሱ አይደሉም ማመን ያለብን ኮንቴክስቱን ነው ብዙ ጊዜ ኮንቴክስት ኮንቴክስት ሲል እንሰማለን። ስትወርት እዚህ ዲቤት ላይ ማለት ነው። እና ኮንቴክስት ማለት ምን ማለት ነው? ስላነበብከው ኮንቴክስቱን ብቻ ኮ ትርጉሙን እዛው ላይ አታገኘውም ንባብ ያጠፋል ትርጓሚ ያድናል የሚሉት አባቶቻችን እኮ ለዛ ነው። ግን በዛ መሰረት ደግሞ ትርጓሚውን እኛ ከየት ነው የምናመጣው? ነው ጥያቄ። አሁን እኮ ትልቁ የስቱዋርት እና የክሊፍ ችግር፣ በአጠቃላይ የፕሮቴስታንትም የኖንድኖሽንም ትልቁ ችግራቸው ሴንትራል ኦቶሪቲ ወይም ጋቨርኒንግ ኦቶሪቲ የለም የሚመራቸው ትርጓሚውን የሚሰጣቸው ምንም ምንም ሴንትራል ኦቶሪቲ የሚባል ነገር የላቸውም በዛ ምክንያት አንድ አምስት አይደለም አንድ ሃያ አይደለም አርባ ሺህ ሰብ ዲኖሚኔሽን ፈጥረዋል ማለት ነው። አርባ ሺህ ሰባ ምናምን ዲኖሚኔሽን እና አሁን ይህ ምን ማለት ነው ከተባለ ከየት ነው የመጣው ከተባለ ያው እያንዳንዱ የራሱ ኢንዲፔንደንት የግልሰብ የግላዊ ኢንተርፕሬቴሽኑ እና መተርጎም አይደለም ማለት ነው፣ በመጽሐፍ ቅዱስ ላይ ማለት ነው። ስለዚህ አሁን ቀጥታ እንትን ያለው ቻለንጅ ያደረገው ስትወርትን በዚህ ዙሪያ ላይ ነው። እና አሁን ሲምቦሊክ እናንተ ሲምቦሊክ ናቸው ሲምቦሊክ ነው ትላላችሁ። መጽሐፍ ቅዱስ ግን አሁን ቀጥታ ወደ ቪዲዮ እኒድ እና ቪዲዮ ለመተረጎም እሞክራለሁ በምችለው መልክ። ዲያቆን ምህረት ተነስቶ ግልጽ የሆነ ጥያቄ ያቀርብለታል። እናንተ ክሊፍና ስትወርት ከዚህ በፊት በስርዓተ ጥምቀት እና በስርዓተ ቁርባን ዙሪያ ላይ እናንተ ያው እንደ ምሳሌ አድርጋችሁ ስታስተምሩ፣ ወይም ሲምቦሊዝም ብቻ እንደሆነ ስታስተምሩ ውላችኋል። ነገር ግን የአንደኛ ክፍል ዘመን የሁለተኛ እንዲሁም የሶስተኛውም ክፍል ዘመን ያሉት አባቶች ከነገረ ድህነት ጋር አስይዘው ስጋው እውነት ስጋው እንደሆነ ደሙም እውነት ደም እንደሆነ አስተምረዋል። እነዚህ አባቶች ደግሞ መጽሐፍ ቅዱስን የሰጡን መጽሐፍ ቅዱስን ካኖናይዝ አድርገው ኮምፓይል አድርገው ያቀርቡልን የተረጎሙልን አባቶች ናቸው። ስለዚህ የእናንተ ትርጓሚ ከየት ነው የሚመጣው? የመጽሐፍ ቅዱሳችሁ ሐቀኝነት ወይም ትርጓሜው ከየት ነው የሚመጣው በሚለው ትልቅ ጥያቄ ጣለለት ማለት ነው። ስቱርት ቶሎ ብሎ መለሰና እንደዛ ከሆነ ታዲያ ለምን ብዙ ክርስቲያኖች በዛን ጊዜ አልተቀበሉትም? ይሄን አይነት አሁን የምትለውን ወይም በአሁኑ ሰዓት ብዙ ያልተቀበሉትም አሉ ብሎ መለሰለት ማለት ነው። አሁን ይሄ ምንድነው? አድ ፖፕለም ይባላል ወይም አፔል ቱ ፖፕላሪቲ። አንድ ነገር እውነት መሆን አለበት ብዙ ሰው ስላመነው እውነት መሆን አለበት፣ ወይም ብዙ ሰው ስላላመነው ውሸት መሆን አለበት የሚል ይሄ አድ ፖፕለም ፋለሲ ይባላል ወይም አፒል ቱ ፖፕላሪቲ ፋለሲ ይባላል። እንደ ስትሮሜንም ማየት ትችላላችሁ። እና አሁን እዚህ ጋር ቶሎ ብሎ መለሰለት፣ እንደዛ ከሆነ ታዲያ ለምን ብዙ ክርስቲያኖች ማነው፣ ብዙ አማኝ ያልሆኑ ሰዎች አሉ፣ ወይም ወንጌልን ያልተቀብሉ ብዙ ሰዎችም አሉ፣ ታዲያ እነሱ ምን ናቸው? ነው የእነሱ ነው ትክክል ልንል ነው? ብሎ ተናገረ ስቲዋርትም ታዲያ ከቻልክ በሁለቱም በኩል ያሉት አባቶችን ጥቀስልኝ፣ አንዱ እንደዚህ ይላሉ፣ አንዱ ደግሞ ያው ምሳሌ ነው የሚሉትን ጥቀስልኝ ሲል ዲያቆን ምህረት ደግሞ መልሶ አይ አንተ በምትለው ሳይል እኮ የሚጠቀስለትም ሰው የለም። ይሄ አስተምሮ የመጣው የዛሬ አምስት መቶ ክፍለ ዘመን ነው እና ይሄ አስተምሮ አባቶቻችን ያገኙት ቀጥታ ከደቀ መዛሙርት በአንደኛ ክፍለ ዘመን ያስተማሩት እና ምስክር አድርገው ለቤተ ክርስቲያን ያስረከቡት አስተምሮና ትርጓሜ ነው ብሎ መለሰለት። ስቱርት ደግሞ አይ በዛን ጊዜ እኮ ኤግዛክትሊ እንደዛ አድርገው አይደለም ያመኑት ወይም የተቀበሉት ክርስቲያኖች በዛን ጊዜ፣ ምናልባት በዛን ጊዜ የነበሩት ቅድመ አባቶች ወይም ቸርች ፋዘር የሚባሉት ምናልባት አሳልፈውት ሊሆን ይችላል ይህን አይነት አስተምሮ ግን ምእምናኑ በዛ ሰዓት ላይ በፈርስት ሴንትሪ ወይም በሴክንድ ሴንትሪ ላይ እንደዚህ አይነት አስተምሮ ወይም እንደዚህ የሚል አማኞች የመሰከሩ አማኞች የሉም። እና አሁን እዚህ ጋር የሚያሳየው ያው አማኞች አንደኛ፣ አማኞች ቀጥታ የሚማሩት ከነዚህ ከቸርች ፋዘርስ ከሚሉት ወይም ከቅድመ አባቶች ከሚሉት ነው የሚማሩት። ሁለተኛ፣ ስትወርት የሚለው አስተምሮ ደግሞ ወይም ምሳሌ ደግሞ በእነሱ ዘንድም ራሱም ተጽፎ አልተገኝም በአባቶች በኩልም በምዕመናን በኩልም የለም ብሎ ተናገረ። በዚህም ተጨማሪ ዲያቆን ምህረት አንደኛ ቆሮንጦስ ምዕራፍ 11 ቁጥር 29 እስከ 30 ጠቀሰለት። ምን ይላል? ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልና። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል ብሎ ጠቀሰለት። አሁን የሚያሳየው ምንድን ነው? ምሳሌ ብቻ ከሆነ የእግዚአብሔር ስጋና ደግሞ ለምን እነዚህ ሰዎች ታመሙ? ለምን ሞቱ? ህማምስ ለምን አገኛቸው? ምን አይነት ስጋ እና ምን አይነት ደም ቢሆን ነው፣ ምን አይነት ህብስት ቢሆን ነው ከሚል አንጻር አመጣለት ማለት ነው። ትልቅ ጥያቄ ነው። ያው ስትወርት እንደዚህ አይነት ጥያቄም ያው ዝግጁም አልነበረም እና ወደ ተለያየ አይነት ነጥቦች መግባት ጀመረ ማለት ነው። እንደውም ለመልሱም ዝግጁም ስላልነበረ ከእንደገና ደገምልኝ ብሎ መለሰው። ደገመለት ጥያቄውን ማለት ነው። ዲያቆን ምህረት እና ብዙ አይነት ነገር ተናገረ ምንም ያው ሁል ጊዜ ኮንቴክስቱን ማየት ያስፈልጋል። ያው ብዙ ጊዜ ፕሮቴስቶች ችግር ላይ አርጊመንት ዲቤት ላይ እንትን ሲሉ ኮንቴክስቱ ኮንቴክስቱ ይላሉ። ግን ኮንቴክስት ባል ቅድም እንዳልኩ ኮንቴክስትን ማለት ነው ማን ነው ኮንቴክስቱን የሚፈታው ትርጓሚውን የሚሰጠን ማነው ማን ነው ከእንትን ጋርም ያው ከሴቶች ሻሽ ጋርም አስይዞ እነሱስ እንደዚህ ቢለብሱ ባይለብሱ ምናምን እያለ የማይገናኘውን ለማገናኘት ይሞክራል ማለት ነው። እዚህ ጋር ስቱዋርት እና ወደ መጨረሻ ላይ ምን ላይ ደረሱ? ወደ ትራንስ ሰብስቲዌሽን ላይ ደረሱ። ወደ ስቱዋርትም ያለ ትራንስ ሰብስቲዌሽን ድህነት የለም ምን አይነት አስተምሮ ነው ብሎ ጠየቀው። አይ እኔ እኮ በትራንስ ሰብስቲዌሽን ወይም ስኮላስቲክሊ ዲፋይንድ የተደረገው ትራንስ ሰብስቲዌሽን የሚለውን እኔ አላምንም። ትራንስ ሰብስቲዌሽን በነገራችን ላይ ምን ማለት ነው ከተባለ ትራንስ ሰብስቲዌሽን ማለት ይሄ አካዴሚክ ትርጓሜው ማለት ነው፣ አካዴሚክ ዴፊኒሽኑ ወይ ትርጉሙ ይሄ፣ ህብስቱ ወደ ስጋው ወይኑ ወደ ደሙ የሚገልጽበት ፕሮሴስ ነው። በቤተ ክርስቲያናችን አስተምሮ ደግሞ በተለይ በኦሪየንተል ማለት ነው እኛ እንትኑ ላይ ፎከስ አናደርግም፣ ዴፊኒሽኑ ላይ ወይም ፊሎሶፊካል ፍሬምወርክ በዛ ግድብ አናስቀምጠውም። የእግዚአብሔርን ስጋ ወደሙ ወይ ዩክሪስቱን ፊሎሶፊካል ዴፊኒሽን ወይም ፕሮሴሱን አንገልጸውም። ለዛ ነው ሚስጢር የምንለው ሚስጢር የምንለው ይሄ በነገራችን ላይ ታምስ አኩይነስ ያመጣው የዌስተርን ስኮላስቲክ የእሱ ቴዎሎጂ ነው። እና ኦርቶዶክስ ቴዎሎጂ ግን ሚስቲካል ነው የምንለው። ፈርም ቼንጅ ሀፕንስ በት ዊ ዱናት ዲፋይን ሀው ሀፕንስ። ለዛ ነው ሆሊ ሚስትሪ ወይም ሚስጢረ ቁርባን ምንለው። ለዛ ነው ትራንስሽን ደግሞ ሚስጢረ የሚለውን ያወጣው እና ፕሮሴሱን እዛው ላይ ይገልጽልሃል ካትሊኮችንም አይቷችሁ ከሆነ ህብስቱን ከላይ ወደ ሰማይ አድርገው ህዝቡ ሁሉ እንዲያየው ያደርጋሉ እኛ ደግሞ እንኳን ያቀርቶ መጋረጃ አለ ከዛ ደግሞ ስና ቄሶቹ ሲያቆርቡ ራሱ በእጃቸው እንደምንም ብለው ደብቀው ነው የሚያቆርቡ አፋቸው እስከሚገባ ድረስ ማለት ነው ለምን ሚስጢራዊ ስለሆነ መታየት የሌለበት በጣም የረቀቀ ሚስጢር ስለሆነ ማለት ነው ስለዚህ አሁን እዚህ ጋርም ትራንስፕስቱዌሽን እና ስለ ነገረ ድህነት ውስጥ እየገቡ እናያለን ማለት ነው ይው እንደምታውቁት ፕሮቴስታንቶቹ ብዙ ጊዜ እነሱ የሚያምኑት አንዴ ድንናል የሚለው አስተምሮ ነው ያላቸው። ወይም ዋን ሴቭድ ኦልዌይስ ሴቭድ የሚል አስተምሮ አላቸው። እና ይሄ ደግሞ ፈጽሞ ከመጽሐፍ ቅዱስ የራቀ አስተምሮ ነው። እና ዲያቆን ምህረት ሐዋርያት ያስተማሩት እንደዚህ አይደለም። ወደ ኤፌሲያን ሰዎች ምዕራፍ ሁለት ቁጥር ስምንት ብንሄድ ድነናል። ይላል አንደኛ ቆሮንጦስ ምዕራፍ 1 18 ሲል ደግሞ እየዳን ነው ይላል። ከዛ ደግሞ ወደ ሮሜ ምዕራፍ 5 ቁጥር 9 እስከ 10 ስንሄድ ደግሞ እንድናለን። ድነናል፣ እየዳን ነው፣ ወደፊትም እንድናለን የሚል ፓስት ፕሬዘንት ኤንድ ፊውቸር ነው የሚያስተምረው ነው መጽሐፍ ቅዱስ ማለት። በነገረ ድህነት ዙሪያ ላይ ፕሮሴስ እንደሆነ የአንድ ጊዜ ጉዳይ እንዳልሆነ ያስተምራል ቤተ ክርስቲያናችን ወይም መጽሐፍ ቅዱስ ማለት ነው አሁን በእነሱ ዘንድ ያው አንዴ ከዳን ይበቃናል የሚል አንዴ የራሳችን እምነታችን እንትን ከሰጠ ነው ወይም ካምን ይበቃናል የሚል ይህ ደግሞ እንዳልኳችሁ ከብዙ መጽሐፍ ቅዱስ ጥቅሶች ጋር ይጋጫል። አሁን ለምሳሌ ወደ ገላትያ ሰዎች ምዕራፍ አምስት ብንሄድ ቁጥር አራት ላይ በህግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋልና። አሁን ይህ ማለት ነው ከክርስቶስ ጋር የነበሩ ሰዎች ከጸጋ መለየት እንደሚችሉ ከእግዚአብሔር ረድኤት መለየት እንደሚችሉ ያሳያል። ወደ አንደኛ ቆሮንጦስ ምዕራፍ 9 ቁጥር 27 ላይ ብንሄድ ጳውሎስ ምን ይላል? ነገር ግን ሌሎች ከሰበኩ በኋላ ራሴ እየጣልሁ እንዳልሆን ስጋዬን እየጎሰምሁ አስገዛዋለሁ ይላል። ከዛም ቀጥሎ ደግሞ ስለ ሲነርጂዝም ደግሞ ይጠቅሳል። ማለት እንዳይቆን ማለት ሲነርጂዝም ማለት በቴዎሎጂ ዘንድ አንድ መሆን ጊሚ የሚለው ቃል በአምላክና በሰው ልጆች መካከል የመዳን ሂደት በትብብር ለመከናወን የሚያደርገውን ጥረት ያመለክታል ማለት ነው አይደለ? ወይም በመለኮታዊ ጸጋ እና በሰዎች ነፃ ምርጫ መካከል ያለውን ዝምድና የሚያጎላ ሲሆን ይህም ሁለቱም ለመዳን አስፈላጊ መሆናቸውን ያመለክታል ማለት ነው ስለዚህ ከነገረ ድኅነት ጋር ሲነርጂዝም ወይም የእግዚአብሔር እና የራሳችንም ያለን ቅርብነት ያመለክታል ማለት ነው እና ሲነርጂዝም በቴዎሎጂ ክፍል በጣም ትልቅ ክፍል ነው። ከነገረ ድኅነት ውስጥ ጋርም የታወቀ ክፍል ነው እና ብዙ ጊዜ እናያለን ፕሮቴስቶች ይህን የመሰሉትን አስተምህሮ ሲክዱ እንትን ሲሉት እናያለን። በዚህም ተጨማሪ ደግሞ ዲያቆን ምህረት ወደ ሮሜ ሰዎች ምዕራፍ አራት ሐዋርያው ቅዱስ ጳውሎስ ስለ አብርሃም ምን አለ? ቁጥር ሶስት ላይ አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት ይላል። ምን እየጠቀሰ ነው ቢባል ዘፍጥረት ምዕራፍ 15 ቁጥር ስድስትን እየጠቀሰ ነው ሐዋርያው ቅዱስ ጳውሎስ ማለት ነው። እዛ ላይ ራሱ ቃል በቃል አብርሃም በእግዚአብሔር አመነ፣ ጽድቅ ሆኖ ተቆጠረለት እያለ ምዕራፍ 15 ላይ ጽድቅነትን ስላመነ ተቆጠረለት ነው ወይ ነው አሁን የእሱ አርጊመንት የዳይቆን ምረት አርጊመንት ስላመነ ነው ጽድቅ ነው የተቆጠረለት። ከምዕራፍ አስራ አምስት በፊትስ ምን አደረገ? አሁን ጥያቄው ያ ነው። ስላመነ ነው ጽድቅነት ያገኘ ወይስ ከዛ በፊት ብዙ ስራ ሰርቷል ወይ ነው። ወደ ሶስት ምዕራፎች ወደኋላ ብንሄድ ብዙ የሰራቸው ስራዎች አሉ፣ አብርሃም ማለት ነው። ዝም ብሎ አይደለም እዚህ ደረጃ ላይ የደረሰ ወይም ጽድቅ ተብሎ የተጠራው ዝም ብሎ ስላመነ አይደለም በሚል ምሳሌ አመጣለት ማለት ነው። ከዛ ቀጥሎ ስትወርትም ደግሞ ፈናታዊ ዘ የማነስ እሱ አሁን ሳይጠመቅ ሌሎችንም የምትለውን ሁሉ ሳያደርግ ነው መንግስተ ሰማይ ወይም ገነት የገባው። ታዲያ እንዴት እሱ እንትላለህ ብሎ ምሳሌ አመጣለት። ዲያቆን ምህረትም እግዚአብሔር ያድነው፣ እያንዳንዱ የህይወታችን ሁኔታዎችን አይቶ አመቻችቶ ነው። በነገረ ድህነት ላይ ያለው የቤተ ክርስቲያናችን መልስ እንደዛ ነው። እያንዳንዱ ነገር ሰርክምስተንሻል ነው፣ እንደ ሁኔታው ነው አለ። አሁን ለምሳሌ አሁን የማቴዎስ ወንጌል ምዕራፍ 25ን ለምሳሌ ጠቀሰ። ምዕራፍ 25 ቁጥር 14 እስከ 15 ያው እነዛ ሶስት እንትኖች የተሰጣቸው ማለት መክሌት የተሰጣቸው ማናቸው። ለምሳሌ ባሮችን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ላይ አንዳንዱ እንደ አቅሙ ይላል። ላይ አንዳንዱ እንደምን ሰጠው? እንደ አቅሙ የሰጠው አንድ አምስት መክሌት ተሰጠው፣ አንድ ሁለት ተሰጠው፣ አንድ ደግሞ አንድ ተሰጠው ማለት ነው። ስለዚህ አሁን ይሄ የሚያሳየው ምንድን ነው? የሰው ልጅ የሚሰጠው እንደ አቅሙ እንደሆነ። ከዛም ሌላ ምሳሌ ምን አመጣ? ጫካ ውስጥ ያሉት ለምሳሌ እነዚህ አመዜኒ የሚባሉት ጎሳ ወይም ትራይብ እነሱ አሁን ምንም ወንጌል ያልደረሳቸው ጫካ ውስጥ የሚኖሩ ሰዎች ናቸው። ታዲያ እነሱ አሁን እንዴት ነው የሚታዩት? ብሎ ምሳሌ ያመጣለት። አሁን በቤተ ክርስቲያናችን ይሄ ኢንቪንሲብል ኢግኖረንስ የሚለውም አስተምህሮ አለ ያ ማለት ስላልተማሩ ወይም ወንጌሉም ስብከቱም ስላልደረሳቸው እግዚአብሔር ሊፈረድባቸው አይችልም የሚል አስተምሮ አለ። በዚህ ዙሪያ ላይ ማለት ነው። ግን ነገሮችን ሁሉ ሰብሰብ ለማድረግ እኔ ግን የመጣሁት ልጠይቅ የፈለግኩት ከኤፒስቲሞሎጂካል ፖይንት ነው እንጂ ከነገር ድህነት ጋር እየተያዘ አይደለም ብሎ አርጊመንቱን መልሶ መስመር አስያዘው ማለት ነው። ኤፒስቲሞሎጂካል ማለት ምን ማለት ነው? የኩዌስችን ኦፍ ኦሪጅን የምናስተምረው የምንማረው ነጥቦቹ መነሻቸው ከየት ነው? ኦቶሪቲ ውስጥ ከየት ነው የሚለው አስተምሮ ማለት ነው። ስለዚህ እንደዚህ አይነት ትምህርት አለ ማለት ነው፣ ኤፒስቲሞሎጂካል ይባላል። እና በዛ ዙሪያ ላይ ነበር ሲጀምር ገና መጀመሪያ ራሱ አንዱ የስጋው ደግሞ አርጊመንቱ ይሄ ይሄ ነው ትርጓሜው። ኦሪጅኑ ደግሞ የትርጓሜው ኦሪጅኑ ደግሞ ከዚህ ከአባቶች ነው የሚፈልቀው የወጣውም ከነሱ ነው እና እኔ ብተረጎም አንተን ብተረጎም ምንም አይጠቅምንም። እኛ እኛ መተርጎም ያለብን ቅድመ አባቶች መጽሐፉን ሰብስቦ ላዘጋጁልን እነሱም ነው። ሲጀምር መጀመሪያ የደረሳቸው በዛም ዘመን ላይም የነበረው የጉባኤ ስምምነትም በዛ መሰረት ብንሄድ የበለጠ እውነት ላይ እንደርሳለን። ስትዋርትም ደግሞ በኢንፋሊቢሊቲ በሚለው ኮንሰፕት ላይ ለመጠየቅ ወይም ለመመለስ ሞከር። ኢንፋሊቢሊቲ ማለት በጉባኤዎቹ በአንደኛ፣ በሁለተኛ፣ በሶስተኛ ባሉት ጉባኤዎቹ ላይ ኢንፋሊቢሊቲ ተሰይመው ነበር። ኢንፋሊቢሊቲ ማለት የማይሳሳቱ ጉባኤዎቹ በቤተክርስቲያናችን አስተምሮ መንፈስ ቅዱስ ይመራቸዋል። ስለሚመራቸው እኛ ኢንፋሊብል ነው ብለን ወይም አይሳሳቱን ብለን ነው የምናምነው። እና አሁን እናንተ አይሳሳቱን ብላችሁ ግን ስንት ነገር ቀያይራችኋል ብሎ ትክክል ያልሆነ ነገር አመጣ። አሁን እዚህ ጋር ማለት ነው መቼ የተቀየሩበት ለምሳሌ መቼ ነው ከዛ ቀጥሎ ለምሳሌ ብሎ ቫቲካን ዋን ጉባኤ ወይም ካውንስል ቫቲካን ቱ ካውንስል ቫቲካን ስሪም ብሎ ጨምረው። አንደኛ እኔ ካቶሊክ አይደለሁም ኦርቶዶክስ። ሁለተኛ ቫቲካን ስሪ የሚባልም ጉባኤ ካውንስልም የለም። ይህንስ ለምንድን ነው የምጠራብኝ? እኔ እኮ እኛ እኔ ኦርቶዶክስ ነኝ። እነዚህ አሁን የጠቀስካቸው ጉባኤዎቹ ለእኛ ጉባኤ አይደሉም፣ የተወገዙ ጉባኤዎች ናቸው። ስቱርትን ምን ብሎ ጠይቀው፣ አሁን እኮ የምትጠይቀኝ ስለ ቅድመ አባቶች አይደለ እንዴ? አይ እኔ አሁን ጨይቅ፣ በአጠቃላይ ስለ አንደኛ እና ሁለተኛ ክፍለ ዘመን ያለህን መረጃ አሳየኝ በዛን ጊዜ ያሉት ክርስቲያኖች አንተ የምትለውን ብለዋል ወይ ስጋ ወደሙ እውነት ምሳሌ ምሳሌ ብቻ ነው ወይ ባፕቲዝም ወይም ስርዓተ ጥምቀት ጥምቀት ራሱ ምሳሌ ነው ወይ የሚል ወይ ደግሞ አንድ ይድናል የሚል አስተምሮ እስኪ አንድ መረጃ ብቻ አምጣልኝ ምክንያቱም ይሄ የምትለው ነገር ሁሉ የዛሬ አምስት መቶ ዓመት ብቻ ነው የመጣው አዲስ አስተምሮ ነው እና አንድ ሰው እስኪ ጥቀስልኝ ብሎ ጥያቄ ጠየቀው ማለት ነው። ዳይቆ ዘረት ስትዌርት መልሶም ያው ሂስቶሪክሊ እኔ አጥንቼዋለሁ። በዛን ጊዜ ከአይሁድ እምነት ወደ ክርስቲያን እምነት የተቀየሩት ሰዎች እንደዚህ አይነት አስተምሮ እንዳልነበራቸው ፈጽሞ ይሄን እንደማያምኑ ብሎ ይናገራል። ግን አሁን ትልቁ እስካሁን ድረስ ስናየው የነበረው የስትዌርት ችግር ምንድን ነው? አንደኛ መጽሐፍ ቅዱስ ጥቅስ ወይም ሂስቶሪካል ኮንቴክስትም ኤቪደንሻል የሆነ ወይም ኤምፒሪካል የሆነ አይነት መረጃ አይሰጠንም። የራሱን ኦልሞስት ፍልስፍና ነው የሚያመጣው። እና አሁን እዚህ ጋርም ራሱ ክርስቶስ እንዴት ራሱን ይበላል? እዛ ጋር ጸሎተ ሐሙስ ላይ እንዴት ራሱን በላ? እንዴት ራሱን በላ ልትል ነው? እንዴት እንደዚህ ያደረገ ልትል ነው ብሎ ሲናገር ነበር ማለት ነው። ከዚህ በፊትም አይታችሁ ከሆነ ቪዲዮ ላይ ዮሐንስ ምዕራፍ ስድስት ላይ በስነ ስርዓት እኮ ተናግሯል ምን አለ ይሄ የእውነት ስጋ ነው ይሄ የእውነት ደሜ ነው ሲሉ አንዳንድ ደቀ መዛሙርቶቹ ደንግጠው ሄዱ ይላሉ ከዛ ዞር ብሎ ሌሎች የቀሩትን አያቸውና እናንተ ስሜት ትፈልጋላችሁ ወይ ለምንድን ነው እንደዛ ያለው ለምንድን ነው ሲጀምር እነሱ የሄዱት የሄዱበት ምክንያት እነሱ በስንስላት ስለገባቸው ነው እንዴት ሰው ልጅ እንዴት ሰው ልጅ ሌላ ሰውን ይበላል ማለት የተጠቀመው ክርስቶስ እዛ ላይ የተጠቀመው ግሪክ ቃሉን ስለተረዱት ማለት ነው እኛ አሁን በእንግሊዝኛ ስናየው ያው ምሳሌ ሊመስለን ይችላል አናሎጂ ወይም ሜታፎር ሊመስለን ይችላል። ሲምቦሊክ ሊመስለን ይችላል። ግን ግሪክ ቃሉን ስለተረዱት ነው። ሂደው ተነስተው ሄዱ ምናምን የሚልም አለ። እዛ ውጭ ያሉትም ሁሉ ይህን ሁሉ ሰምተው እንትን እየተጸየፉ ወይም እንትን ያሉም አሉ። እና ለዛ ነው አሁን እዚህ ሰዓት ላይ ክርስቲያኖች ምን አይነት ክርስቲያን ናቸው አሁን እነዚህ ማን ናቸው ጥቀስልኝ እያለ ቻለንጅ ያደርገዋል? ዲያቆን ምህረት ማለት መስተወልትን እና ማን ማን እየጠቀሰ ነው? እኔ እኮ አንደኛ ክፍለ ዘመን ላይ ያሉት እነ ኢግኔሽየስን እነ ጃስትን ማርትን እነ አታጋራስን እነ ሬኔየስ እያለ ሲጠቅሳቸው ነበር ማለት ነው። ዲያቆን ምህረትም ከቻልክ አሁንም በድጋሚ ጠይቃለሁ፣ አሁንም እስኪ አንድ ሰው ጥቀስልኝ ብሎ ይነግረዋል። ምክንያቱም አሁን የምታደርገው ነገር ኤክስትሪምሊ በጣም ዴንጀረስ ነው። አንተ በራስህ መልክ ይህን እዚህ ጋር ቁጭ ላይ ሁሉ ህዝብ ይዘህ የራስን የራስን የግላዊ አስተሳሰብና ትርጓሜ ልትሰጥ ትችላለ። በሌላ ዩኒቨርሲቲ ካምፕስ ደግሞ ሌላ ደግሞ ሰባኪ መጥቶ ደግሞ የራሱን የራሱን ግላዊ አስተሳሰብ ደግሞ እዛ ደግሞ ሄዶ ሊናገር ይችላል። ከዚህ ቀጥሎ ደግሞ የስቱዌርት አባት ክሊፍ፣ ዋናው የሚታወቀው ክሊፍ ነው እና ክሊፍ መጣና ይህ ነገር በጣም እየረዘመ ነው እና ለመዝጋት እንሞክር የመጨረሻው ጥያቄያችን ዋናው፣ ለአንተ ስልጣን የምትለው ዋናው ኦቶሪቲ ከየት ነው የሚመጣው ብሎ ጠየቀው ማለት ነው ዲያቆን ምህረትም መልሶ ዋናው ስልጣንማ ከክርስቶስ ነው። በዛውን መሀል ሞበዛ በኩል ደግሞ የእሱ ቅድስት የሆነች ቤተ ክርስቲያን አንደኛ ቲሞቴዎስ ላይ ምዕራፍ 3 ቁጥር 15 ላይ ቤተ ክርስቲያን የእውነት አምድና መሰረት ነው ይላል። ቤተ ክርስቲያን፣ ቅዱስ ቤተ ክርስቲያን እግዚአብሔር የሰጠን ቅዱስ ቤተ ክርስቲያናችን የእውነት መፍለቂያ የእውነት ምንጭ እንደሆነች አንደኛ ቲሞቴዎስ ላይ ተጽፏል ማለት ነው። መጨረሻ ላይ ደግሞ ለመዝጋት ሲል ዲያቆን ምህረት ጳውሎስ በዚህ ዙሪያ ላይ ምን እንዳለው ሲያስተምረው ነበር ማለት ነው። ጳውሎስ ይሄ የጳጳስ የሽማግሌ እና የዲያቆናት ወይም ቢሾፕ ኤልደርስ ኤንድ ዲከን የሚባሉት የስልጣን ክፍፍል እንዳስተማረ በእያንዳንዱ በጽሁፎቹ ላይ እንዳስተማረ ሲናገር ነበር ማለት ነው። ዲያቆን ምህረት እዚህ ጋር እና አሁን ይሄ የሚያሳየው ስልጣናቸውን ያገኙት ከደቀ መዛሙርት እንደሆኑ ማለት ነው። አሁን ክርስቶስ ደቀ መዛሙርት ሾማቸው ማለት ነው። ስልጣን ሰጣቸው ወይም ክህነት ከሾማቸው በኋላ እነሱ ደግሞ ለእነዚህ ለአካባቢ ላሉት ጳጳሳት አሁን ለምሳሌ ማርቆስ ወደ እስከንድሪያ ሄዶ ጳጳስን ሾመ። ቶማስ ደግሞ ወደ ህንድ ሀገር ሄዶ ሌላውን ይሾማል፣ ቤተክርስቲያን ያስፋፋሉ። እንደዚህ ነው። ሂዱና በአብ በወልድ በመንፈስ ቅዱስ አጥምቁ እንደተባሉ ማጥመቅ ብቻ ሳይሆን እየሄዱ ጳጳስን ይሾማሉ፣ ስልጣን ያካፍላሉ። የአፖስቶሊክ ሰክሴሽን የሚባለው ከስልጣንም ጋር የተያዘ ነው እና ያው ስለረዘመ በዛ ዙሪያ ላይ ተጨባብጠው መጨረሻ ላይ ይዘጉት ማለት ነው። እና ወንድማችን ዲያቆን ምህረት ቃለ ህይወት ያሰማልን ብለናል። በጣም እጅግ እጅግ በጣም ነው ያስደሰትክን ያስኮራህን። እግዚአብሔር አምላክ አሁንም አገልግሎት ዘመንን ይጨምርልህ ከዚህም አልፎ ደግሞ ለቅስና ማዕረግ ያብቃህ። ቤተሰቦችህንም ቄስን ቄስ መላኩም ሁሉ እግዚአብሔር አምላክ አገልግሎት ዘመናቸውን ይባርክላቸው፣ በጤና በእድሜ ሁሉ ያኑርልን ብለናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ሰሞኑን እንግዲህ የአነጋጋሪ ጉዳይ ነው። ይህ የዲያቆን ምህረትና የክሊፍና ስቶርት ዲስከሽን በጣም ዓለም እየተነጋገረ ነው። በተለይ ካቶሊካውያንና ኦርቶዶክሳውያን በወንድማችን ዲያቆን ምህረት እጅግ እጅግ እየተገረሙ ነው። እንግዲህ በጣም የሚገርም የሚገርም ዲቤት ነው። መጨረሻ ላይም እንግዲህ ክሊፍና ስቶርት ሽንፈታቸውን አምነው በቃን ብለው በበቃን ያለቀ የሚገርም ዲስከሽን ነው። ዲስከሽኑ ምንድን ነው? መሰረታዊ ነገሮች በተለይ የኦርቶዶክስ ፖይንት ኦፍ ቪው ላይ ዲያቆን ምህረት ዓለም እንዲረዳ እውነት ባክ ቱ ኦሪጂን የሚመስል ነገር፣ ለምሳሌ ጥንታውያን ቤተ ክርስቲያናት ወይም ጥንታውያን አባቶች በነገረ ጥምቀት አማናዊነት በቅዱስ ቁርባን አማናዊነት ላይ ያላቸውን እውነተኛ የቤተ ክርስቲያን አስተምህሮ ነው። እንግዲህ ዲያቆን ምህረት የገለጸውና በጣም ቫይራል ሆኗል። በጣም በጣም በጣም ዓለም ተገርሟል። እያንዳንዱን ኮመንቶች ብትመለከቱ ተወዳጆች እያንዳንዱን ፖስት ብታዩ ለዲያቆን ምህረት ያላቸውን አፕሪሺዬሽን እንዲሁም ኢቭን ፕሮቴስታንቶች ራሱ በጣም ተገርመዋል ተደንቀዋል። እና ቢኮዝ ምንድነው ክሊፍና ስቶወርት በጣም አዋቂ የሚባሉ እንግዲህ ላለፉት ሀያና ሰላሳ ዓመታት በዲቤት የሚታወቁ የዩቲዩብ ቻናላቸው ወደ 850 አካባቢ ሺ ነው። ዩቲዩብ ቻናላቸው ምንድነው የሚሉት ጀስት አስክ ጠይቁን እንመልሳለን የሚል የዩትዩብ ቻናል አላቸው እና ያንን የዩትዩብ ቻናል ላይ ነው እንግዲህ ዲቤት የሚያደርጉት። በተለያዩ የአሜሪካን ዩኒቨርሲቲዎች ይገኛሉ፣ ያስተምራሉ፣ ይጠየቃሉ፣ ይመልሳሉ። በተለይ ኤቲስቶች ጋራ እና አግኖስቲክሶች ጋራ በጣም ዲቤት ያደርጋሉ እና ወደ ይሄ ሀልዎተ እግዚአብሔርን የሚክዱ በሳይንስ የሚያምኑ ሰዎች ከነዚህ ሰዎች ጋር ዲቤት ያደርጋሉ። በጣም ብዙ ጊዜ በትምህርታቸው ብዙ ሰዎች ይገረማሉ፣ ይደነቃሉ። ዳሩ ግን እንግዲህ የገጠማቸው ዲያቆን ምህረት በጣም እንግዲህ ኢትዮጵያዊ ኦርቶዶክሳዊ የካህን ልጅ ነው። ቀሲስ አባቱ ቀሲስ መላኩ ይባላሉ። እጅግ ተወዳጅ የቤተ ክርስቲያን አባት ናቸው በተለይ በአሜሪካ አገር እና በእውነት በጣም የሚገርም ዲስከሽን ነው የሚገርም ውይይት ነው። ዲያቆን ምህረት የጌታን ስጋና ደም አማናዊነት፣ የጥምቀቱን አማናዊነት እንዲሁም ደግሞ በስራ መጽደቅና ኢቭን ብሄ በነገረ ድህነት ትምህርት ላይ ነገረ ድህነት ፕሮሰስ እንደሆነ ድነናል፣ እንድናለን፣ እየዳንን ነው የሚል ኦርቶዶክሳዊ መጽሐፍ ቅዱሳዊ እውነት እንዳለ የገለጸበት ያስተማረበት ነው ዲያቆን ምህረት። በጣም ዓለም ተገርሟል፣ ተደምሟል። በጣም ነው ያፈሩት የተሸማቀቁት። ክሊፍና ስቱዋርት አባትና ልጅ ናቸው። በጣም ነው የተሸማቀቁት። ዲያቆን ምህረት አኦርቶዶክስ ብሎ ነው ንግግሩን የሚጀምረው እና እዛም እዚህም በመርገጥ መልስ ለመመለስ ይሞክራሉ ግን አልተሳካላቸውም ነው ኢቨን ፕሮቴስታንቶች የዓለም ፕሮቴስታንቶች አፍረውባቸዋል፣ ተሸማቀውባቸው እና ይህንን ይመስላል ትርጉሙ። ትርጉሙን እንደሰማችሁት እንዳደመጣችሁት ነው፣ እጅግ እጅግ እጅግ መሳጭና አስተማሪ የሆነ ነው። እንግዲህ የኢትዮጵያ ፕሮቴስታንቶችም እንግዲህ አንድ ወንድማችን ቲክታክ ላይ ለቆት፣ ስድብ ኦርቶዶክስ ወንጌል ታውቃለች ወይ ምናምን የሚል ስድብ አንዳንዴ ክህደት በጣም ኢቨን ነጮች በዚህ ጉዳይ ላይ በጣም የሚገርሙ ደስ የሚሉት፣ አፕሪሼት ያደርጋሉ፣ ሽንፈታቸውን ያምናሉ። እና ካፈር እኮ አይመልሰኝ አይነት ነገር አይሉም። በቃ ኦልሬዲ መጨረሻ ላይ ተጨባብጠው ነው። እንግዲህ ዲያቆን ምህረት ና ክሊፍ ና ስቱዋርት የተለያዩትና የኢትዮጵያ ፕሮቴስታንቶች ድርቅ የሚሉት ነገር አለ። ምን ትላላችሁ ቤተሰቦች፣ የማርያም ልጆች፣ የተዋህዶ ልጆች ሁላቸው ኦርቶዶክሳውያን ምን ትላላችሁ? ኮመንት አድርጉ። ለዲያቆን ምህረት ያላችሁን ፍቅርና አክብሮትም በዚሁ አጋጣሚ እንድትገልጹ እወዳለሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። ይህ የማርያም ልጆች ሚዲያ ነው። ላይክ፣ ሰብስክራይብ፣ ሼር እንዳይረሳ።